ባላሰቡት ባልጠረጠሩት ነገር ነው እንግዲህ እሱ ዶክተሩ የደወለበት ምክንያት ስለ እርግዝናዋ ሊናገር ነበር። ከእሱ ልጅ እንደ አረገዜች ያስረዳው ነበረ እየደወለለት። ነገር ግን እንግዲህ አንዱ በቆፈረው ጉድጓድ ሌላ ሰው ይገባልና፣ እሱ ይህንን አልጠበቀም አላሰብበትም ማለት ነው። ያፌት በነገራችን ላይ የማያጠም ደቦን በእንትን የሚያጠምዳቸው ነገሮች በሙሉ ሌላ ሰውን የሚያስሩት ማለት ነው። እና እናታን ይገባበታል ተብሎ በማይታሰብበት ውስጥ የዶክተሩ ሚስት ደውላ መጨረሻ ላይ ስልክ ያወራበትን ሰው የእሱን ስልክ ተይዟል ብላ መልእክት ተናግራለች ማለት ነው። አንድ ሰው ደግሞ ስልክ አደወለ ስልክ አወራ ተብሎ ደግሞ አሁን የሚታሰርበት ምንም አይነት ምክንያት የለም ብዬ ነው የማስበው። ምክንያቱም አንድ ሰው ስልክ ጥለት ተደወለለት ገሎታል ተብሎ መረጃ ሊሰበሰብበት አይቻልም ማለት ነው። እናተን ይፈታል የሚል ሀሳብ አለን። እንግዲህ ደግሞ እናንተን ሀሳብን ባናቀም ሀሳባችን ዶኩመንት አስቀምጦለን። ሲ በወንድማ ቀልድ ድርድር በማታቅ ሁሉ ሄዳ የተረጠረችው የቢንያም ጋ የቀታ የቢንያም ሳይሆን የአቤል ወንድሟ የናታን ፎቶ ቪዲዮ አቤል ጋር ነበረና አቤል ሄዶ ለፖሊስ ያመለከተና ወንድሟ የፂ ወንድም እንግዲህ በዛ በቪዲዮ ነው የመሰላት እና ሄዳ እንዳያችሁት ሄዳ በቢላ ወቅተዋለች ማለት ነው በስኪን እሱን የሚያደረገችበት ምክንያት እንግዲህ ወንድሟ ሌላ ሰው እንዳልገደለ ነው የምታውቀው ለምን ወንድምሽ ነፍሰ ገዳይ ነው ተብላ ነው እንግዲህ ታሰረው ነፍስ ገደለ ሲባል ትዝ ያላት አቤል ያለው ቪዲዮ ነው ማለት ነው እና በዛ ምክንያት ሄዳ አስር እንትን ብለዋለች ወቅተዋለች እንግዲህ አቤል ቪዲዮውን እስካሁን ለማንም አላሳየም። እንደ ቪዲዮ እሱ ጋር እንዳለ እራሱ ማንም ሰው አያውቅም ማለት ነው። የታሰረበትን ምክንያት ደግሞ በዶክተሩ እንጂ በአዛኛው ሰውዬ አይደለም። ያኛው ሰውዬ ብቆ በህይወት አለ። በአርቲፊሻል እንትና በሸጉጥ ነው እንትን የተሰጠበት እንጅ ሁነተኛ ግድያ አላደረገም ማለት ነው። እናታ ይወጣል ብለን ተስፋ እናደርጋለን። እህቶቹና ቤዚንና ፂን ደግሞ እስር ቤት ውስጥ እንዳትመጡ እኔን የሚከታተሉኝ ብዙ ሰዎች ስላሉ እንዳትወጡ ብሏል ማለት ነው። ለምን የሱ የናቲ እህት ሲቪል የምትለብሰዋለች እሷን ያስተዋወቀው ማለት ነው። ሙሉ ቤተሰቦቹ የውሸት ቤተሰብ ነው የተተዋወቃቸው። አንዴት እንዳለችው ያውቃሉ። አንዱ እህቱ ግን ሌላ ልጅ ናት። ጫማ ጠራቂ ብሎ ነው ያስተዋወቃቸውና ይህንን ሲያደርግ ከእህቱ መውደድ የተነሳ እህቱን እንዳያጠቁበት ሲል ይህንን ሁሉ ውሸት ዋሽቷል ማለት ነው። እህቱን ለማዳን ነው። አሁንም ድጋሚ ሆስፒታል ውስጥ እንዳትመጡ ብሎ አስጠንቅቋቸዋል። እህቱ በበድን ዋና ሄደችው እና በበድን ሰውነት ዋይዳ እንግዲህ እንዳያችሁት አቤልን ወግታዋለች። ጫር ነው ያደረገችው። ከጎን ቢሆን መቼም ሞታል ብለን ተስፋ አናደርግም ለምን ብትወገውም እንኳን አቤል የያፌት ይህቱ ያክስቱ ልጅ ነው፣ እና አሁን በዛ አጋጣሚ ውስጥ ያፌት ይመጣል። ያፌት ሲመጣ ምንድ ነው የሚለው? እሱ የገደለው ዶክተሩን ነብሰ ገዳይነት ተብሎ ነው ሲባል እንደገና ደግሞ ጽ የምትሰጸጥበት የምታለስበት የምታላስበት ይሆናል ብለን ነው የምናስበው። ይህንን ምክንያቱም እሱ ያሰበችው ሌላ ነው፣ የተደረገው ሌላ ነው፣ የሚደረገውም ሌላ ነው። በሁሉም በኩል ሊገናኝ አልቻለም፣ ድርጊቶቹ ማለት ነው እያለ ያለው በቃ ካአሁን ካሁን ደስታን ያሰሙናል። ፂ በቃ ማስተውሷንም ሰምታ እኛ የፈራ ነው እንዶ የአባቷን መሞት ታውቃለች ብለን ነበረ። እሱም አልሆነም፣ የሆነው ሌላ ነው እንግዲህ ሉሊትም እንደለማደችው ከዛዝ ከዛ ዝህ አንዱን አንዱን መለኮስ ትወዳለች። እንግዲህ እንዳመጣባት በነገር ፈነገር ከዛኛው ቤዛኛው ቤት ሳት እየለኮሰች ኑሪ ያላት አንዴ ተፈጥሮ አላት እና በነገራችን ላይ በአንድ ነገር አትጠመዱ። በአንድ ነገር ካትጠመዳችሁ ያ ነገር ከዛም ከተጠመደው በላይ ብዙ ነገር ያስጠቃል፣ ብዙ ነገር ያስደርጋል። በጣም ያስጠላል። እውነት እንደው ከክፍል አንድ ጀምሬ እስከ መቶ ዘጠኝ ደርሻለሁ ማለት ነው። ይህንን ድራማ የሚከታተል ያለ ሰው አይመስለኝም። በጣም ደስ ይላልም ያስተምራልም ያሳዝናልም፣ ብቻ ተስፋ የሚያስቆርጣል እውነት ለመናገር የሆን የምለውንም ባላቅም ብዙ ነገሮችን ተምሬያለው። የተማርኩበት ምንድን ነው ጥላቴ ከሩቅ እንደማይመጣ ካጠገቤ እንደሆነ እንተረዳውት ማለት ነው። እና ብዙ ሰው ደግሞ እንዴት ማስመሰል መሰል እንዳለባቸው የስራ ሰው ሆነው ጨዋ መስለው ሲኖሩ እነዚህ እነዚህ ሁሉ እንትን ይላሉ፣ ያስረታሉ፣ ተስፋ ያስቆርጣሉ። ቻፍቻ በጣም ከባድ ነው። አሁን ላይ ናቲ ይፈታለን የሚል ኮሜንት ብቻ ለመፈልገው ማለት ነው። ናቲ ይፈታለን ብላችሁ ቴክስት ልንጻፉልን ማለት ነው። እንወዳችኋለን፣ እናከብራችኋለን። ቪዲዮ እንዳይክ ሰብስክራይብ እያደረጋችሁ ቤተሰብ ሆነ እንዲሁም ሼር አድርጉት እንጠቀማቸው

ስለነበረን ቆይታ ከልብ እናመሰግናለን። መልካም ሁሉ እየተመኘንላቸው እኛም እዚህ ጋር መሰናበሳቸዋለ ማለት ነው።